ፊሽ ተያይዘዋል። ተንቀጥቅጠሻል። ማርያምን! አይ ሚኒስትሪ በደንብ አስተውላቸው አይታቸው፣ ልጁ ራሱ መናገር አይችልም። ማርያምን ማርያምን የምናገር በጣም በጣም አስናንቶኛል። ለዛሬ ምንናገር ጨርሰውታል። ሁለቱም ጨርሰውታል። ሁለቱም ቤተሰብ በጣም ይገርባል። አይ የእኔ ቆንጆ የእኔ መልካም በብሩክ ጨክታ እንጂ ስለሽማ እንጂ ዝም ብለሽ ነው። አንተም እንደዚያው ከእንደምትዋደዱ እንደምትዋደዱ እኮና ቃል ልባችሁ ላይ ያስታውቃል። ግን ምንድነው ሁለታችሁም ልባችሁ ድፍን እናርጋችኋል፣ ሁለታችሁም እልህ ውስጥ ገብታችኋል እና በጣም ያሳዝናል፣ በጣም ያሳዝናል። በእንደዚህ ነበርኩ እናንተን ሳያችሁ እውነት በጣም አንችቴም እየተቃጠለ ነው ውስጤ ስቃለው ጥርሴ ስቃል ግን ውስጥ እየተቃጠለን ያለው ማርያም ነው የምላቸው። እናንተን በእንደዚህ መልክ ማየማል በጣም ለኛ ከባድ ነገር ነው። ቤተሰብ እግዚአብሔርን ነው የምላቸው። እንግዲህ ዛሬ ብሩኬ ሁሉን ነገር ለማስተካከል ነበረ፣ እቅዴን አስተካክዬ መጥቼ ነበረ። ያው አልተሳካም ብሏል። በመጀመሪያ ነበረ ይህን ከማጥፋት በፊት ነበረ ቡራየ ማሰብ። ግን አንተና እሷ መቼ ኔበር ጊፕ አትለያዩ ነገም ተነጎዲያ አብራችሁን ትመጣላችሁ። በምንም በቀ- በጸብም ሆነ በምንም አትለያዩም። ትመጣላችሁ አብራችሁ። ስለዚህ ብዙ ንፋስ ባይገባ ጥሩ ይመስለኛል። እኔ እግዚአብሔርን ነው የምላችሁ። እንደዚህ በእንደዚህ በእንደዚህ ተጀምሮ የመጨረሻ መለያየት እንዳይመጣ እባካችሁ እረፉ፣ በቃ በእግዚአብሔር እረፉ፣ በቃ እውነት። ለወዴ እዘን ውስጥ ወዴስ አሳዝናችሁ፣ እመቤቴን ወዴስ አሳዝናችሁ። እንግዲህ ከምሂ ዛሬ ነው ቆንጆ አምሮ ብሻል ብሩክ ያለው ሰማችሁ። እራት ጋብዝ ልብሱ ያምራል እራት ጋብዝ ቁርስም ድገማት ቁርስ በተይሏል ቁርስም ድገማት ማርያምን ቁም ነገር ብቻ እኔ እንጃ የነሱ ነገር በምን ላይ እየሄደ እንደሆነ ይሄ ልጅ ደግሞ ከየት ነው የሚያገኙት ከየት ነው ያመጡት እኔ እኮ ከየት ነው የሚፈለፍሉት ከየት ነው የሚያመጡት ማርያምን ብሩኪ በዚህ ሴት አሁን ሀይሚ ከየት ነው ያመጣችሁት ከየት ታውቀው ነው ከየት ታውቀው ነው ይሄን ልጅ መቼም እንግዲህ ቲክቶክ ላይ ምናምን በቃ አንተ ብሎ ነው እንጂ ሀይሚዬ ምንም የምታውቀው ጉዳይ የለም። እና በጣም ያሳዝናል። እግዚአብሔርን ነው የምላችሁ። እኔ በእንደዘነ መልኩ ያው እነሱን እኔ በጣም ያሳዝናል። እኔ መቼም በቃ ሁለቱ እንደማይለያዩ አውቃለሁ። ሁሉም ነግረውኛል። በስልክ ሆነ በምንም ጠይቅ፣ ያለው አይለያዩም። እና ብሩኬ መጀመሪያ ይሄን ዛሬ አሰብከውን ሀሳብ ቀደም ብለህ ብታስቦና ብታረገው ኑሮ ጥሩ ነበር። ለዚህም ባልደረሳችሁ ነበረ። ቡራዬ እንግዲህ ዛሬ ቀብረር ቀብረር ብሎ ነው የመጣው። ሀይሚዬን ይሄ ነው ማግኘት ነበር። ሀይሚዬ ደግሞ ጎረምሳ ሰዋን ይሳብ ብላለች። የኔ ፍቅር የኔ ማር አፍሽ እኮ ይቀጠቀጣል። የኔ እናት አፍሽ እኮ ይቀጠቀጣል። ችለሽ እኮ አላወራሽም። እናቴ ችለሽ አላወራሽ። በቃ እየተንቀጠቀጥሽ ነው። ዓይንሽ አፍሽ ያስታውቃል። ምንም አይነት ምንም አይነት ነገር እንደሌለሽ ከልጅ ምንም ነገር እንደሌለሽ ያስታውቃል። የእኔ ፍቅር አንቺ ችኩ ሴት አይደለሽም፣ ዝም ብለሽ ወንድ ለምትጠለጠይ ሴት አይደለሽም። አንቺ ስነ ስርዓት ስነ መግባር ያለሽ ሴት ነሽ ማሬ። ስለዚህ እባክሽ ማይሆን ማሆን ነገር ላይ አትምጭ። ከወንዶቹ ጋር ባትመጪስ ምን አባቱ ፏ! ደመቅ ሸብረቅ ብለሽ ከብሩክዬ ጋር ታርቀሽ ብትመጪ ይሻላል። ቡራም እንደዛ ዋካችሁ በቃ ማርያምን አያምርባችሁ። ሁለታችሁም ያስጠላባቸዋል። ከሌላ ሰው ጋር ስትመጡ የሆን የሆን ነገር የምትመስሉት፣ እግዚአብሔር እግዚአብሔርን ነው የምላችሁ። በቃ ውበታችሁ የሁለታችሁ ውበት ያለው እኛም የለመድ ነው። እናንተ ሁለታችሁ ስለለመድን በቃ ሌላ ነገር ያስጠላል። ከእናንተ ጋር ሰው ሲመጣ ማርያምን ነው የምላችሁ። ያ ሰውን አኝኩት አኝኩት፣ ዘልዝሉት ዘልዝሉት ነው የሚለኝ። እኔማ በቃ አብራችሁ የሚመጣው ሰዎች፣ ልጁ ደግሞ ምንም ያውቀው ጉዳይ የለም። ምንም አያውቅም። ቲክቶከር እኮ ነው፣ አየዋለሁ። ምንም አያውቅም። ምንም ያውቅ አይደለም። ዝም ብሎ ነው ቁመት ብቻ ተንዘላዝሎ መጣ እንጂ እንደው ሲበርድበት እዚህ ላይ ሊገባ ነው። እና ሃይሚዬ የኔ ቆንጆ ማታረጊውን ነገር አረጋለሁ ብለሽ አታርጊ። አንቺ እልህ እልህ ነው የተያያሽ እንጂ ምንም ነገር የለም እልህ ነው። እልህም አለብሽ። የራ ብሩኬን በእንደዚህ አይነት ነገር ማሳየት ስላለብሽ ነው። ያኔ ከስ ካንተ ጋር ብላይ ሌላም ነገር ማድረግ ይችላል ለማሳየት ነው እንጂ አንቺ ምንም ነገር ከማንም ሰው ጋራ ምንም የምታደርጊ ልጅ አይደለሽም። የኔ ፍቅር፣ የኔ ማር፣ የኔ ስዊት፣ የኔ ጣፋጭ ዛሬ በጣም ያዝናናሽኝ። አነጋገርሽ ምናምን በቃ የሆነ አፍሽ ተያይዘዋል፣ ተንቀጥቅጠሻል። ማርያም አይ ሚኒስትሪ በደንብ ቢያስተውላችሁ አይታችሁ ልጁ ራሱ መናገር አይችል ዝም ብሎ ነው እንትን ሲል የነበረው። ቡራዬም ወንድሜ እንደዚህ ብቻ ሳይሆን በእናት እስቲ እስኪ ሰፕራይዝ አርጋት፣ እስቲ የሆነ ነገር አዘጋጅ። እስቲ እግዚአብሔርን ነው የምላቸው እንደ አንድ ክላስ ውስጥ ብቻ እፍን አርጎ እናንተ ክትት አርጎ ልፍ አርጎ በቃ መልቀቅ። ማርያምን ባለፈውም ተናግረ ነው እና ወይም ቡራዬ ማርያምን የሆነ ነገር አርግ ነገር አድርግና ይሁ ነገር አዘጋጅ እስቲ፣ አበባህን እስቲ፣ ሙዚቃን አርግ እስቲ አዘጋጅ። ወደ ነገር እንደ እሷ እምቢ ካለች ጉራ የሀይሚ ትወዳለች። አታምልጥች የመሰለች መሰለች ልዕልት እስማርት የሆነች ልጅ አታምልጥ ነው የምለው። ማርያምን ነው የምለው እና ቤተሰብ ኦዲየንስ፣ እባካችሁ ሀይሚን እንዳሰጓ በእናታችሁ በእመቤት ይዣቸዋል። ማንም ሰው እንዳይናገራት እሉ ውስጥ ገብታ ነው እሉ ውስጥ ተጋብታ ነው እንጂ። አይ እንዲህ እምታረግ ልጅ አይደለችም። እንዲምትዘላዘል ልጅ አይደለችም። በጣም ስነ ስርዓት ያላልነች። እባካችሁ ቲክቶክ መንደር ያላችሁ እባካችሁ ልለምናችሁ። ዛሬ ደግሞ የሀይሚ ፎቶ ዘግዘጋችሁ እንዳትሰድቧት እባካችሁ። እሷ እሱን እንትን ለማለት ነው፣ እሷ ብድሯን ለመመለስ ነው እንጂ ሌላ ነገር ፈልጋ አይደለም። ኔ ፍቅሮች፣ ኔ ማሮች፣ ኦዲንሶች አቃለው እንደጨነቃችሁ እንደተበባችሁ፣ የነሱ ነገር በጣም ብዙ እንደምታስቡላችሁ እናቃለን ግን በቃ መሰደብ የለባቸውም። ኦዲየንስ እኛ መስተካከል እስቲ እኛ እንስተካከል። ማርያምን እስቲ አንስደቧቸው። ብሩኪን በዚህ መንገድ አትስደቡት፣ ሀይሚንም አትስደቧት። በቃ እስቲ እኛ እንስተካከል፣ እስቲ እንያቸው ዝም ብለን ማርያምን ነው ምላቸው። በቃ እንያቸው እስቲ። እኔ እንግዲህ አላቅም ብቻ ምን እንደሚፈጠር እስከ መጨረሻው መጨረሻው ማየት እኮ ነው። ቤተሰብ መቼም ዞሮ ዞሮ መታረቃቸው አይቀርም እኮ አብሮ መሆናቸው ቀረም። እኔ እኔ ሁለቱንም መናገር አልፈልግም። እና ብቻ ሃይሜ እልህ ስለገባሽ ነው እንጂ ምንም ነገር የለም፣ ቤተሰብ ብሩኬም እንደዛው ነው። በቀደም ደግሞ ትናንትና ደግሞ ጭፈራ ቤት ምናምን ብላችሁ የላካችሁን ልይ ሰው እግዚአብሔር የስራችሁን ይስጣችሁ። ጭፈራ ቤት አይደለም ለነገሩ። በትናንትና ማታ ቪዲዮ ነግሬያቸዋለሁ፣ የኮካኮላ ማስታወቂያ በክብር ተጋብዞ ነው ብሩኬ ብዬ ብለው ልከውልኝ ከአሜሪካ የተላከልኝ እንደዛ ነው እንጂ ዛፍዬ ምንም ነገር የለም። ግን ያው ማብራት ስላለው ምናምን ጭፈራ ቤት ያለ ይመስላል። ጭፈራ ቤት ቢሆንም እኛ አይመለከተንም፣ ይሄ ህይወቱ ነው። ማርያም ጭፈራ ቤት ሄደ በገንዘቡ ነው። ጠጣ፣ ምን ቢል፣ ምንም ቢያደርግ በገንዘቡ ነው። ማንም አይመለከተንም እኛ በዚህ ምክንያት ማለት ነው። ስለዚህ ባካቸው፣ እኛ ራሳችን እናረጋጋ። ዛሬ እኔ ምንም ቪዲዮ አዝናንቶኛል። ይታረቃሉ፣ መጨረሻው ያው ሀይሚ ቆራጥ ስለ ሆነች አስፈራኝ እንጂ የሀይሚ ውሳኔዎቿ አነጋገሮቿ፣ ምናምን በቃ ልውጥ ስላለ ነው እንጂ ቤተሰብዬ ምን ችግር የለውም። ሁሉ ነገር ይስተካከላል። መተረፈ ወዳቸዋለሁ። ላይክ ሼር ሰብስክራይብ አድርጉት። አይላቪ ሶሞች